ሰላም ጤና ስጥልን፣ ተመልካቾቻችን፣ የአዋጭን ዜና ይዘን ቀርበናል። ከዜናው ጋር ሁሉ ሀገር አሰባብሬያችሁ ቆይታ አደርጋለሁ። ከኛ ቀርፉ አዋጭ ለከፍተኛ አመራሮች የአመራርነት ክህሎትና ለአዳዲስ ሰራተኞቹ የአቅም ግንባታ ስልጠና ሰጠ። አዋጅ ከመስከረም 12 እስከ 14 ቀን 2018 ዓ.ም ምረት ድረስ በተከታታይ ለ3 ቀናት ሰላሳ ለሚሆኑ ከፍተኛና መካከለኛ አመራሮቹ የአመራርነት ክህሎትና የህብረት ስራ ማህበሩን ገጽታ በይበልጥ ማሳደግ የሚያስችል ስልጠና መስጠቱን የህብረት ስራ ማህበሩ የሰው ሀብት አስተዳደር ስራ አስኪያጅ ወይዘሮ ከነጥላሁን አስታውቀዋል። ስልጠናው በውጭ አቅም ግሎባል ማኔጅመንት ኮንሰልታንሲ ሰርቪስ በተባለ ድርጅት አማካኝነት የተሰጠ ሲሆን ዋናው አላማ አመራሮች ጥሩ የአመራር ክህሎት በማዳበር በስራቸው የሚገኙ ሰራተኞችን በመምራት የበለጸገ ጤናማ እና ደስተኛ የህብረት ስራ ቤተሰብ ተፈጥሮ ማየት የሚለውን የህብረት ስራ ማህበሩን ራዕይ በይበልጥ እንዲተገብሩ የሚያስችል መሆኑን ገልጸዋል። በውጭ አቅም ግሎባል ማኔጅመንት ኮንሰልታንሲ ሰርቪስ ከሚሰጥ ድርጅት ጋር በተዋዋልነው ውል መሰረት ለመካከለኛና ለከፍተኛ አመራሮች ለሶስት ቀን የቆየ ስልጠና ተሰጥቷል። ይህ ስልጠና በጣም ጥልቅና መሪዎች በምን መልኩ ለአባላት ዝግጁ የሚሆኑ ሰራተኞችን እንደሚመሩ፣ ስራዎችን እንዴት እንደሚመሩ፣ ችግሮቻቸውን እንዴት አይደንቲፋይ አድርገው በቀጣይም ደግሞ ፈጣን ሶሉሽን እንዴት እንደሚሰጡ የሚያሳይና ሰራተኞች ወደ ውስጣቸው አይተው ኃላፊዎች ወደ ውስጣቸው አይተው ቀልጠፍ ያለ አገልግሎት፣ ችግርን የሚፈታ አገልግሎት፣ ተደራሽ የሚያደርግ አገልግሎት ከቴክኖሎጂ ጋር ሁኔታው ከሚዋጀው ዘመናዊ ነገር ጋር ተቀናሽተው ሰርተው አዋጭን ወደ ላቀ አገልግሎት የሚያመጡና በአጠቃላይ ለአባላት ምን አገልግሎት መቼ እንዴት እንደሚሰጡ የሚያሳይ ስልጠና ነው። ስለዚህ በሶስቱ ቀኖች ዲሞንስትሬሽን፣ ኤግዛምፕል፣ ፓርቲሲፔሽን በተሞላበት መልኩ ለሰላሳ መካከለኛና ከፍተኛ አመራሮች ስልጠናው ተሰጥቷል። ወይዘሮ ገነት አዋጭ ይህንን ስልጠና ቀጣይነት ባለው መልኩ በተለያዩ ዙሮዎች በማዘጋጀት ሁሉንም የህብረት ስራ ማህበሩን ሰራተኞች ተደራሽ ለማድረግ እየሰራ እንደሚገኝ ጠቁመዋል። ይህንን በማድረግ በሁሉም የህብረት ስራ ማህበሩ ቢሮዎች ወጥነት ያለውና የላቅ አገልግሎት ለመስጠት ማቀዱንም ገልጸዋል። በውጭ አቅም የሚሰጠው ስልጠና ቀጣይነት ያለውና ለሁሉም የህብረት ስራ ማህበሩ ሰራተኞች የሚሰጥ ሲሆን ይሄ ደግሞ ስልጠናው ሲጠናቀቅ ህብረት ስራ ማህበራችን ወደ ላቀ የአገልግሎት አሰጣጥ የሚደርስ እና አሁንም ጅማሪው ያንን የሚያሳይ ስለሆነ ስልጠናው ወደፊት ይቀጥላል። በሚቀጥልበት ጊዜ ደግሞ ስልጠናው ከተሰጠ በኋላ ሰልጣኞች ምን ሰልጥነዋል፣ አሁን እየሰጡ ያሉት አገልግሎት ምንድን ነው ከስልጠናው በኋላስ ምን ተለውጧል? የሚል ኢምፓክት አሰስመንት ይኖረዋል። የስልጠናውን ኢምፓክት አሰስ ይደረጋል። ያንን አድሬስ ያላደረገ ኃላፊና ሰራተኛ ደግሞ በቀጣይ የሚኖሩ ስልጠናዎች ላይ እየታገዘ ወጥ የሆነ አገልግሎት የትኛውም አዋጭ ቅርንጫፍ ጽህፈት ቤትና ዋናው መስሪያ ቤት ሲኬድ አንድ አይነት ሰራተኛ የሰጠው አገልግሎት የሚሆን አገልግሎት አሰጣጥ እንዲኖረን ያደርጋል ተብሎ እየተሰራ ያለበት የስልጠና አይነት ነው። በተያያዘ ዜና አዋጭ በአዲስ መልክ ህብረት ስራ ማህበሩ ለተቀላቀሉ ሰራተኞቹ ከመስከረም 7 እስከ 9 ቀን 2018 ዓመተ ምህረት ድረስ በተከታታይ ለሶስት ቀናት የአቅም ግንባታ ስልጠና ሰጥቷል። ስልጠናው በህብረት ስራ ማህበሩ የስራ ክፍል ኃላፊዎች አማካኝነት የተሰጠ ሲሆን ስታዳዲስ የህብረት ስራ ማህበሩ ሰራተኞችም የስልጠናው ተሳታፊ ሆነዋል። የስልጠናው ይዘት በዋነኛነት የአባላት አያያዝ፣ የህብረስራ ማህበሩ አመሰራረትና ጽንሰ ሀሳብ እንዲሁም ህብረስራ ማህበሩ የሚጠቀምባቸውን ዘመናዊ የስራ ማስጌጃ ሲስተሞችን ያካተተ ነበር ተብሏል። የስልጠና አዳዲስ የተቀጠሩ ሰራተኞችን የማህበሩን አሰራር ዓላማዎችና የእለት ተዕለት ተግባራትን በሚገባ እንዲገነዘቡ በማድረግ ለህብረት ስራ ማህበሩ እድገትና ለአባላት የሚሰጡ አገልግሎት ጥራት መሻሻል የበኩላቸውን አስተዋጽኦ እንዲያደርጉ ለማስቻል ታስቦ የተዘጋጀ መሆኑን የህብረት ስራ ማህበሩ የሰው ሀብት አስተዳደር ስራ አስኪያጅ ወይዘሮ ገነ ጥላሁን ተናግረዋል። ከመስከረም ሰባት እስከ ዘጠኝ አዲስ ተቀጣሪ ሰራተኞች የአባላት አገልግሎት አሰጣጥን የግንኙነት ክህሎትን የተግባቦት ክህሎትን በተለያዩ ሚዲያዎች ከአባላት ጋር በስልክ ሊሆን ይችላል፣ በአካል ሊሆን ይችላል። አገልግሎት በሚሰጡበት ጊዜ ምን ሆነው መገኘት እንዳለባቸው እና አባላቶችን ደግሞ እንዴት ማስደሰት እንደሚችሉ የሚያስችል ስልጠናዎች ተሰጥተዋል። የተከበራችሁ ተመልካቾቻችን የዕለት መረጃችን የተከታተላችሁን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ጤና ይስጥል